በወንጀል ምርመራና ክስ ሂደት ማስረጃነት ተይዘው ለረጅም ጊዜ በእግድ ስር የሚቆዩ ንብረቶች ወይም ኤግዚቢቶች የፍርድ ሂደቱ ሲያልቅ ለባለቤቶቻቸው እንዲመለሱ ይሆናል። ይሁን እንጂ ተጠርጣሪዎች በዋስ ሲለቀቁ ወይም በፍርድ ቤት ነጻ ሲባሉ የእነዚህ ንብረቶች አመላለስ ሂደት ላይ ችግር ስለመኖሩ ይጠቀሳል። በወንጀል ተጠርጥሮ፣ በፖሊስ ተፈልጎ በፖሊስ ጣቢያ እንዲቆይ የተደረገ ወይም በአቃቤ ህግ ክስ ተመስርቶበት ጉዳዩ በፍርድ ቤት ታይቶ ነጻነቱ ሲታወጅ ከወንጀሉ ጋር ግንኙነት አላቸው ተብለው የተያዙ ንብረቶችን የመቀበል መብት ስለመኖሩ በህግ ሰፍሮ በአዋጅ ፀድቆ ይገኛል። በኢትዮጵያ የወንጀል ሥነ ሥርዓት ሕግ መሠረትም በወንጀል ጉዳይ የተያዙ ኤግዚቢቶችን የማስተዳደርና የማስመለስ ኃላፊነት በተለያዩ የፍትህ አካላት ላይ ይወድቃል። ፖሊስ፣ አቃቤ ሕግና ፍርድ ቤት በዋናነት የጉዳዩ ባለቤት ሆነው ይጠቀሳሉ። ነገር ግን ከወንጀል ጋር ግንኙነት አላቸው ተብለው በእግድ ሥር የሚቆዩ ንብረቶች አንድም ከአመላለስ ጋር ሁለትም ለረጅም ጊዜ ተገቢውን ጥበቃና እንክብካቤ ባለማግኘታቸው እየተበላሹ ወይም እየጠፉ የመሄድ አደጋ ይገጥማቸዋል። በተለይም ተሽከርካሪዎች፣ ኤሌክትሮኒክስና በቀ ቀላሉ ሊጎዱ የሚችሉ እቃዎች ላይ ችግሩ የከፋ እንደሆነ በማንኛውም ፍርድ ቤት ጠበቃና አማካሪ አቶ ጌቱ ካሳሁን ነግረውናል። በተግባር የሚያጋጥሙ በርካታ ችግሮች አሉ። ኤግዚቢት ራሱ ያልሆኑ ንብረቶችን ራሱ ለማስመለስ ሰዎች ይቸገራሉ። ኤግዚቢት ነው ተብሎም ደግሞ ውሳኔ ሳይሰጥባቸው ብዙ ይቆያሉ። ብዙ መኪናዎች ቆመዋል፣ ምርመራ መዝገቦቹ ላይ ውሳኔ ሳይሰጥ እንደዚህ አይነት ነገሮች ላይ ቶሎ ውሳኔ መስጠት ግዴታዎች ግን ህግ አስፈጻሚዎቹ ላይ ተጥሏል። አንድ መርማሪ አንድን ንብረት ኤግዚቢት ሲል ካያያዙ ጀምሮ ሊከተላቸው የሚገባ ፕሮሲጀሮች አሉ። ንብረቱን መለየት፣ የኤግዚቢት ፎርሞች መሙላት፣ የሚቀመጥበት አሁን በህጉ ኤግዚቢት ራሱ መቀመጥ ያለበት ተብሎ የተገለጸ ቦታዎች አለ። በአግባቡ እዛ ቦታ ላይ ማስቀመጥ፣ ፎቶ ማንሳት እንደ አስፈላጊነቱ። ለምሳሌ የሚበላሹ ፐርሸብል የሆኑ ጉዶች አሁን አትክልት ፍራፍሬ ኤግዚቢት ተብሎ ቢያዝ ቁጭ አይደረግም ተሽጦ ገንዘቡ የሚቀመጥበት ሁኔታዎች አሉ። ግን እነዚህን ነገሮች ደግሞ ለማድረግ ራሱን የቻሉ ፕሮሲጀሮች አሉ። በዘፈቀደ የሚሰራ አይደለም። ፍርድ ቤቱ ተከሳሹን ነጻ ብሎ ሲያሰናብት ወይም ንብረቱ እንዲመለስ ሲወስን፣ ትዕዛዙን ወደ ተግባር ለመለወጥ የሚደረገው ጥረት የተንዛዛና የተራዘመ ስለመሆኑ ይጠቀሳል። የፍርድ ውሳኔው ከፍርድ ቤት ተነስቶ ለፖሊስ፣ ከዚያም ለአቃቤ ሕግ መድረስና የሚመለከተው አካል ንብረቱን መልሶ ለማስረከብ የሚወስደው ጊዜ ከሚጠበቀው በላይ ረዝሞ ይታያል። ነገር ግን በፍርድ ቤት ነጻ የተባለ ወይም የዋስ መብቱ የተከበረለት ሰው የተያዘበትን ንብረት ያለምንም ቅድመ ሁኔታ የማግኘት መብቱ በሕግ ተደንግጎ በአዋጅ ጸድቆ እንደሚገኝ የነገሩን ደግሞ በፌዴራል ፍርድ ቤት በማንኛውም ደረጃ ጠበቃና የሕግ አማካሪ አቶ ደግፈው ባንቴ ናቸው። አንድ ኢግዚቢት እንዲመለስ የሚደረግበት ቢያንስ የምርመራው ሂደትና አይነት ታውቆ ነው። ይሄ ኢግዚቢቱ ከወንጀሉ ጋር ቀጥታ ግንኙነት ያለው ነገር ከሆነ ምርመራው ጀስት ሊዘገይ ይችላል። እስከዛ ሊጠብቅ ይላል። በጣም አስፈላጊ ግን ከወንጀሉ ጋር የማይገናኝ ከሆነ ግን ሊመለስ ነው የሚለው ማኗሉ ራሱ አንድ ኤግዚቢት በአቃቢ ህግ ማስረጃ ተደርጎ ፍርድ ቤት ከደረሰ የፍርድ ቤት ነው ስልጣኑ የሚሆነው። አቃቢ ህግ በራሱ ደግሞ ይመለሱ ብሎ የሚመልሳቸው ስልጣንም አለው ነው። ገና ክስ ደረጃ ያልደረሱ ነገር ግን በፖሊስ ምርመራ መዝገብ ያሉ ጉዳዮች ላይ ማኗሉን በግልጽ እንደሚያሳየው ከፖሊስ ጋር በመነጋገር በኤግዚቢቶች ላይ ውሳኔ ይሰጣል። የፖሊስ ጥረት እውነትን ማፈላለግ ነው። እውነትን በሚፈልግበት ጊዜ ኤግዚቢቶች ሚናቸው ትልቁ ሆኖ ይነሳል። ነገር ግን ኤግዚቢቶች መመለስ ባለባቸው ወቅትና ጊዜ ፖሊስ በፍጥነት ለባለቤቱ ቆጥሮ የማስረከብ ህጋዊ ግዴታ እንደተጣለበት በ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ነግረውናል። እነዚህ ኢግዚቢቶች ከተያዙ በኋላ የመጨረሻው ደረጃ ላይ ሲደርስ መመለስ የሚገባቸው ኢግዚቢቶች ከሆኑ መመለስ ይኖርባቸዋል። ይህ ግን በእግዚቢቱ ላይ ምንድን ነው አንዳንዴ ከራካሪ ካልሆነ በስተቀረ ለፖሊስ ምንም የሚጠቅመው ነገር የለም ቦታ ከማጣበብ ውጭ መመለስ የሚገባው ኢግዚቢት እቃ ፖሊስ ጋር የሚሆንበት ምክንያት የለም። ምናልባት ፎርማልም ኢንፎርማልም የተለያዩ የሚሰሙ ሮመሮች ሊኖሩ ይችላሉ። ይሄን ለመፍታት ማህበረሰቡ ማድረግ የሚጠበቅበት የስራ ኃላፊዎችን በማነጋገር የሚመለስ ከሆነ ይመለሳል፣ የማይመለስ ከሆነ ደግሞ የማይመለስበት ምክንያት ይገለጽላቸዋል። የወንጀል ስነ ስርዓት ህግ ንብረቶች የሚመለሱበትን መንገድ በግልጽ ያስቀመጠ ቢሆንም አንዳንዴ በወንጀል ተጠርጥሮ ወደ ፖሊስ ጣቢያ የሚገባው ሰው የሚያስቀምጣቸው እንደ ቀበቶ፣ የእጅ ሰዓት ብረ ና ሌሎች ጌጣጌጦች ኤግዚቢት አይደሉም። ኤግዚቢት ከወንጀሉ ጋር ግንኙነት አላቸው ተብለው ተመዝግበውና ተለይቶ የሚቀመጡ ቢሆንም ብዙ ጊዜ በእነዚህ ላይ የመደበላለቅ ሁኔታ እንደሚያጋጥም የጠቆሙት የህግ ባለሙያው አቶ ጌቱ ካሳሁን ኤግዚቢት ተብለው በተቀመጡት ላይ የአመላለስ ችግር ብቻ ሳይሆን የመጥፋት፣ የመበላሸትና የመጉደል ችግርም እንደሚያጋጥም ጠቅሰው፣ በዚህ ወቅት መሆን አለበት ያሉትን ሀሳብ ያነሳሉ። የማይጠየቁበት አግባብ የለም። ተቋማቱ የፍትሀ ብሔር ተጠያቂነት ይኖርባቸዋል። እስከምን ድረስ ሊደርስ ይችላል? አላግባብ በኤግዚቢት የተያዘ ንብረት ካለ ወይ ደግሞ ኤግዚቢቱ ላይ ተገቢው ውሳኔ መሰጠት ያለበት ሳይሰጥ በመቆየቱ መኪና ተይዞ የገቢ መቋረጥም ሊከሰት ይችላል። ይሄ የፍትህ አካላቱንም ያነቃል፣ ቶሎ እንዲሰሩ ያስገድዳል። ግን አልፎ ሰው ንብረቱ ላይ ጉዳት ከደረሰ የፍትህ ተቋማትም የማይጠየቁበት አግባብ የለም። የህግ ባለሙያዎች እንደሚጠቁሙት ችግሩ ያለው የህጉ ግልጽነት ላይ ሳይሆን የፍትህ አካላት በፍጥነት ትዕዛዙን ወደ ተግባር በመለወጥ ላይ ባለው የአፈጻጸም ክፍተት ላይ ነው።